እቴጌ ጣይቱ ከሃዲውን ዳግማዊ ምንሊክን በመርዝ ገድላቸዋለች። አማሟታቸው ልክ እንደ እነ መሐመድና አህመድ ዲዳት ነበር። የጀርመን ዶክተሮች። ታላቁን የአክሱማዊቷ ኢትዮጵያን ንጉሠ ነገሥት አፄ ዮሐንስ አራተኛን ያስገደሉትና አፄ ዮሐንስ አራተኛ ለእናት ኢትዮጵያ ሰማዕት ሆነው በመሞታቸው ሲሳለቁና ሲደሰቱ የነበሩት ክፉና ከሃዲው ዳግማዊ ምንሊክ አምስት ዓመት ከአራት ወር በከባድ ሕመም ላይ ሽባ ሆነው ከቆዩ በኋላ ታሕሣሥ 3 1906 ዓ.ም ሞቱ። አሟሟታቸውም ልክ እንደ አርመኔዎቹ የእስልምና ነቢይ መሐመድና ሸህ አህመድ ዲዳት አስከፊ መሆኑን በወቅቱ ሲንከባከቧቸው የነበሩ ጀርመናውያን ያሳውቃሉ። ዳግማዊ አጼ ምኒልክ ለብዙ ዓመታት በማይታወቁ ከባባድ ሕመሞች ሲሰቃዩ ቆይተዋል። በኢያ በ1909 ለሳምንታት የመግዛት አቅም ያጡበት የመሳት ችግር አጋጠሟቸው ነበር። በዚህ ሁኔታ ውስጥ፣ ጀርመናዊው ዶክተር ሽታይንኹለር የግል ሐኪማቸው ሆኑ። አንዳንድ ጊዜ አጼ ምኒልክ መናገር ይከብዳቸው ነበር እና አንዳንድ ጊዜ የግል ሐኪሙ እንኳን እንዳይገናኝ ተከልክለው ነበር። ሐኪሙ ብዙ ጥያቄዎችን እንዲህ ሲሉ ይጠይቁ ነበር፤ በሽተኛው አፄ ምንሊክ ማንኛውንም አይነት ሕክምና ከማጣት የተነሳ እንዳይጎዱ ለመከላከል በሽተኛውን በነፃ ማግኘትና የሚተዳደረውን ነገር ሁሉ እኔ ሐኪማቸው እንዲቆጣጠራቸው እንዲፈቀድለት። ለምሳሌ ምንሊክ በዙሪያቸው ካሉት ሰዎች የባህል መድኃኒት እየተሰጣቸው እንደሆነ ተጠርጥሯል፣ ውጤቱም ግልጽ አይደለም። ይህ ግን በኢትዮጵያውያን ዘንድ ወዳጅነት የጎደለው ተግባር ተደርጎ ይወሰድ ነበር። ፍርድ ቤት ያሉት ጀርመኖች የሕመምተኛውን ንጉሥ አስመልክቶ በከባድ የፍርድ ቤት ፍልሚያ ውስጥ ራሳቸውን አግኝተዋል። የዶክተር ሽታይንኹለር ምኞቶች መጀመሪያ ላይ ስኬታማ ነበሩ፣ በዚህም አጼ ምንሊክን ለመመርመር ችለው ነበር። በጊዜው ያልታተመ ምርመራ አሳሳቢ ውጤት አስገኝቷል፣ ብዙም ገዳይ ያልሆነ የፖታስየም ሲያናይድ መጠን አጼ ምንሊክ ደም ውስጥ ማግኘታቸውን ከጀርመን ኤምባሲ ጋር የተደረገው የደብዳቤ ልውውጥ ያሳያል። ውጤቱም ብዙም ሳይቆይ ዓለም አቀፋዊ ገጽታዎችን ያስከተለ ቀውስ ነበር። ዶክተር ሽታይንኹለር የአፄ ምንሊክ ባለቤትን እቴጌ ጣይቱን ለመርዙ ራሷ ተጠያቂ እንደሆነች ከሰዋት ወይንም ወንጅለዋት ነበር። ነገር ግን እሷና የዓለም አቀፍ ፕሬስ በቤተ መንግሥት ውስጥ ያለውን የኃይል ሚዛን ለመጣል የጀርመን ሤራ ነው በማለት አምነው ነበር። ሐኪሙ ብቻ ሳይሆን እንደ የክልል ምክር ቤት አባል የሆኑት ዚንትግራፍና ፒኖ ያሉ ሌሎች ጀርመናውያን እንዲባረሩ ተደርገው ነበር። ፋይሎቹ ግን የኤምባሲው ራሱ በሁኔታዎች መገረሙን ያሳያሉ። የመርዙ ጉዳይ በቂ ምርመራ አልተደረገበትም፣ በፍጹም እልባት አላገኘም። ያም ሆነ ይህ አፄ ምንሊክ አ ከ1909 ዓ ም መጨረሻ ጀምሮ ማስተዳደር አልቻሉምና እስከ ዕለተ ሞታቸው ድረስ አአ 1913 ድረስ ለማንም አይታዩም ነበር። እቴጌ ጣይቱ አአ በ1910 ዓ ም በይፋ የሥልጣን ዘመናቸውን የተረከቡትና ወዲያውኑ የመንግሥት አመራርን ያደራጀችው ከጥቂት ወራት በኋላ ግን ከቤት መንግስቱ የቅጥር ግቢ አካል ከስልጣን እንድትወገድ ተደርጋለች። ይህ በእቴጌ ጣይቶ ላይ የተደረገው መፈንቅለ መንግሥት ሁሉም የአውሮፓ ዲፕሎማቶች በተገኙበት በሰልፍ ተከበሯል። እቴጌ ጣይቱ በአጠቃላይ ጸረ አውሮፓዊ እንደሆነች ተደርጋ ትቆጠር ነበር። በእርግጥ ተጠራጣሪ ነበረች። ነገር ግን ሁልጊዜ ያለ ምክንያት አልነበረም። እቴጌ ጣይቱ አፄ ምንሊክን መርዛ ገድላቸው ሊሆን ይችላል ልክ ሕፃና አይሻ የእስልምናውን ነቢይ መሀመድን መርዛ እንደገደለችው። እንግዲህ ካደረገችው ጀግና ናት። የቆሻሻው አረመኔ አብይ አህመድ አሊ ምጣ ፈንታ ከዚህ የከፋ ነው የሚሆነው። ሉሲፈራውያኑ ይህ ስለሚያውቁ ነው። ከሃዲዋን ጴንጤ ዝናሽ ታያቸው ሚስቱ እንድትሆን ያደረጓት ክፉኛ የመረራት የኤልዛቤል ዝናሽ የእቴጌ ጣይቱን ፈለግ ተከትላ፣ ዳግማዊ ምንሊክ አራያዬ ናቸው የሚለውን ቆሻሻውን ባሏን ግራኛ አብይ አህመድ አሊን በመርዝ ትጠርገው ይሆን?